ሰላም ጤና ይስጥልኝ፣ ተወዳጆች እንደምን አርፍዳችኋል። በእያላችሁበት ሁሉ ሰላማችሁ እንዲበዛ ስል ልባዊ ምኞቴን እየገለጽኩ ክቡራን አድማጮች በዚህ የመረጃ ሰዓት እጅግ አንገብጋቢ ሰበር ዜናዎች ከተለያዩ የአማራ ክልል የጦር ግንባሮች ለሚዲያችን ተልከዋል። እናንተም እስከ መረጃዎቹ ፍጻሜ አብራችሁኝ በመቆየት እኚህን ወሳኝ መረጃዎች እንድትከታተሉ እያልኩ ቪዲዮውን ስተጀምሮ በቅነት ላይክ በማድረግ እየጀመራችሁም በኮመንት መስጫው ስር የግል ሀሳብ አስተያየቶቻችሁን በማስፈር በተለያዩ የዓለማችን ክፍል ለሚገኙ ወዳጅ ዘመዶቻችሁም የአገራቸውን ወቅታዊ መረጃዎች መከታተል እይችሉ ዘንድ ቻናሉን እንዲሁም ቪዲዮውን ሼር እንድታድርጓቸውም ስል በፍቅር እያሳሰብኳቸው ቀጥታ ወደ ዝርዝር መረጃዎቹ የምሻገር ነው የሚሆነው። ለሰዓቱ ቀዳሚ ወዳደረኩላቸው የመረጃ ክፍሌም በቀጥታ ስሻገር የልጅ ያሶ ኮራ አህዳዎች በጥምረት በርካታ የጠላት ኃይል በመደምሰስ ከ30 በላይ ዙፋን ጠባቂ ሰራዊትና 45 ክላሽ በመማረክ ታላቅ ድል ተጎናጸፉ። የልጅ ኢያሱ ኮር ጥቅምት 8 ቀን 2018 ዓ.ም ተመረጥ ከጠዋቱ 11 ሰዓት እስከ ቀኑ 5 ሰዓት በሰሜን ወሎ ዞን ሀብሮ ወረዳ በውርጌሳ አካባቢ አምባሰል ወረዳ ውጫሌ፣ ጨፌና ጨፈና፣ ወርቃሪያ እስከ ኩታበር ወረዳ ተጋድሎ በማድረግም ታላቅ ድል አስመዝግበዋል። በዚህ የውጊያ ግንባር በሰሜን ወሎ ዞን ሀብሮ ወረዳ ውርጌሳና አና አካባቢው በራሳሊ ክፍለ ጦር ስር የምትገኘው አራተኛ ሻለቃና በራምቦ ክፍለ ጦር ስር የሚገኘው ሻለቃ አንድና ሻለቃ ሁለት በመሆን በውርጌሳና አካባቢው ያሉትን ተራሮች ተብትቦ ይዞም የነበረውን የ11ኛ እዝ አካላት በተደረገ የማጥቃት እርምጃ ገሚሱ ሲገደል፣ ገሚሱ ደግሞ እጅ ሰጥተዋል። የአካባቢው ነዋሪ እንዳሉት በተደረገው ውጊያ መከላከያ ላይ ከፍተኛ ኪሳራ እንደደረሰበት የአይን ምስክርነታቸውን ሰጥተዋል። በዚህ ግንባር ብቻ የሞተ የጠላት ወታደር በርካታ ሲሆን፣ ምርኮኛ ሰላ 30፣ የተማረከ ክላሽ ብዛት ደግሞ 45፣ የወገብ ትጥቅ 42፣ ቦምብ 74፣ የብሬን ተተኳሽ 1417፣ የክላሽ ተተኳሽ 3375፣ የመገናኛ ራዲዮ አንድ፣ የዝናብ ልብስ ወይንም ሬንኮት 27 በመማረክም ውጊያው ተቋጭቷል። ሁለተኛው ግንባር ውጫሌ ከተማ ላይ የነበረ ሲሆን የአምባሰል ወረዳ ዋና መቀመጫ የሆነችው ውጫሌ ላይ ወፍሲ በር ጭምር ሲደነብር ውሎ የሚያድረው እናም ከተማውን ለመያዝ በተደረገ የተኩስ ልውውጥ በልጅ ያሶ ኮራ አመራሩን እየተነጠቀው ዝክንትል ወታደርም ነፍስ ግቢ ነፍስ ውጪ አይነት ውሎ እንደዋለም እናም በዞ የሰራዊት አባል በፋኖ ጥይት ሰለባ እንደሆነም የውጫሌ ነዋሪና የራሳሌ ክፍለ ጦር አካል የሆነችው ሁለተኛ ሻለቃ ተዋጊዎች የውጊያ ምስክርነታቸውን ሰጥተዋል። ሦስተኛው ግንባር ከአምባሰል ወረዳ እስከ ኩታብር የተዘረጋው ግንባር ሲሆን ከኃይል አቅጣጫ የውጫሌውን የጠላት ኃይል ለማገዝናም ማርዬ ለመግባት የመጣውን የመከላከያ ኮማንዶ ጦርም የቤተ አማራ ክፍለ ጦር ፋሲል ሻለቃ ከቤተ አማራ ክፍለ ጦር ቃኝ ጋር በመሆን ወደ ውጫሌ ለመሄድ ያሰበውን የጠላት ጦር ጨፌ ላይ ቀጡ ቅጣት በመቅጣትም ከ20 በላይ ቁስለኛ፣ ከ15 በላይ ሞት ይዞ ሀይቅ ሲገባም፣ ከደሴ በኩታ በር አድርጎም ወደ ማርዬ ለመግባት ያሰበው የጠላት ጦርም ወርቃሪያ ላይ በራምቦ ክፍለ ጦር አራተኛ ሻለቃ ተመክቶም ተመልሷል። በተደረገው ውጊያ በጉባላፍቶ ወረዳ ሀራ ከተማ ተጸነሳ ተጸንሶም እዚያው ሀራ ከተማ የተወለደውን የመከላከያ ሰራዊት 11ኛ እዝ ዳዴ እንኳን ብሎ ሳይጨርስ አብሮናም አምባሰል ራያና የጆ ቅርጥፍ አድርገው መብላት የለመዱት የምኒልክ ልጆች አሁንም የልማዳቸውን በመወጣት የጥላትን ጦር ዶጋ አመድ እያደረጉት ይገኛሉ። በተለይ ሰሞኑን የአማራን ሕዝብ አንገት ለማስደፋት በማሰብ እናም ትግሉ በሰራዊቱ መክዳት እና መማረክ ከፍተኛ ኪሳራ ውስጥ እየገባው መንግስት የፋኖን የትግል ሀዲድ ለማሳት እናም የተማረኩ ሰራዊት ላይ እርምጃ እንዲወሰድባቸው መገፋፋትን መሰረት ያደረገ የጭካኔ በትር በህቶቻችን ላይ ቢያሳርፍም እኛ አማራዎች አያት ቅድመ አያቶቻችን ልጆች ስለሆንን ወደ ግራም የሆን ወደ ቀኝ አንድም ኢንች ዝንፍ ሳንል ለተነሳንለት አላማ ከተለመደው ትልም ላይ እንገኛለን ስለሆነም የሚማረከው የሚማረከውን አለም አቀፍ የምርኮ ህግ በሚፈቅደው መሰረት በመያዝ የመንግስትን ምኞት ከንቱ በማድረግም ትግላችንን አጠናክረን እየቀጠልን እንደሆነም የዛሬው የምርኮ አያያዛችን ወታደራዊ ስነ ምግባራችን ምን ያክል እየተገራ እንደሆነ ማሳያ ነው መጽሐፍ ንጉስ በወታደሮ ብዛት አይድንም ይላልና የብልጽግና ስርዓትም ላይ እየሆነ ያለው መጽሐፍ በሚለው ልክ ስለሆነም ስለሆነ የመከላከያ ስራዊ ሰራዊት አባላት ሚኒሻ አድማ በተናናን ፖሊስ አማራ ላይ የሚደረገውን የግፍ ግፍ ተመልክታችሁ ፋኖ እንድትቀላቀሉም ስንል የተለመደ ጥሪያችንን እናስተላልፋለን። ወደ ቀጣይ መረጃዬም ስሻገር የአፋ ሰሜን አማራ ቀጠና በላይ ዘለቀዝ መይሳው ካሳ ሁለተኛ ኮር በምዕራብ ጎንደር መተማ ወረዳ እናም አጎራባች ወረዳዎች አዳኝ አገር፣ ጫቆና፣ ንባሮ፣ ጭልጋ ወረዳን በማካለል የአገዛዞ የብልጽግና ምስለኔ የስርዓቱ ተጋላቤ የወረዳና የዞን አስተዳደር ከመከላከያ ጀነራሎችና ሻለቃ መሪዎች ጋር በመጣመር ባዘጋጇቸው አጋችና ገዳይ ስኳዶች የአማራን ጽዋቸውን በማገት በሚሊየን እየጠየቁ መክፈል አልችል ሲል በአሰቃቂ ሁኔታ እየገደለው ጄኖሳይድ እየፈጸሙ እንዲሁም በኢኮኖሚም እያዳክሙ ይገኛሉ። ሌላው አሁን በተደራጀ መልኩ እየፈጸሙት ያለው የተቀነባበረም የእንስሳት ጄኖሳይድ እናም የሀብት ማግኛ የመበልጸጊያ ዘዴ የደም ሀብት እያካበተ ይገኛሉ። ቀደም ሲል በተጠቀሱት ወረዳዎች የራሳቸውን ዘራፊ ስኳድ በቆም ከብቶች መዋያ የግጦሽ ቦታ በከተሞችና በትልልቅ ገዳማት ሳይቀር በማሰማራት በወታደራዊ ካምፖች ዙሪያ በስውር እንዲጠብቁ በማድረግም ጨለማን ተገና አድርገው በእጀባ ህጋዊ በማስመሰል በመተማ በኩል ወደ አጉራባት ሀገሮች እንዲሸጡ እየተደረገ ይገኛል። ለአብነት ያህል ጥቅም 6 ቀን 2018 ዓ ም 15 ተሽከርካሪ የቁም ከብት ተጭኖ በገንዳ ውሃ በኩል አድርጎም ወደ መተማ ሊወጣ ሲል የገንዳ ውሃ የከተማ ነዋሪዎች ከተማ ውስጥ ከ480 በላይ የቁም ከብት መጥፋቱ ምክንያት ፍተሻ ለማድረግ ባደረጉት ርብርብ ከአንደኛው ተሽከርካሪ ብቻ ሰባት ከብቶች የአንድ ሰው ሊገኝ ችሏል። ቀሪውን 14 ተሽከርካሪ ሳይፈትሽ በፍጥነት ማረጋጋት በሚመስል መልኩም ገንዳ ውሃ በሚገኘው ወታደራዊ ካምፕ በማስገባት እንዲሁም የተፈተሸውን አንዱን ተሽከርካሪ ጨምሮ እናረጋግጥ በማለት ባለቤት እየተገኘላቸውን ከብቶች ጨምሮ ወደ ካምፕ በማስገባት ሁሉንም 07022018 ዓ ም በንጋት አሸልኮም በጀባ አሳልፎ ወደ መተማ ሊወስዷቸው ችለዋል። ንጉሥ አይከሰስ ሰማየት ተርስሆንና ነገሩ ህዝቦም የሆድ እመም ሆኖበት አፎን ይዞ ቀርቷል። ሲነጋም ምንም ተስፋ የለም። ለጠቆማ ያህል የተሰረቁ ከብቶች የሚንቀሳቀሱበት ቀጠና ጀቧሻ፣ ካምፕ፣ መቃ፣ ሌንጫ፣ ገንት እና መሰል ቦታዎች የደረስንበት እየደረስንበት ሲሆን ጨለማን ተገን በማድረግም ሁሌም በተሽከርካሪዎች የቆም ከብቶች በእጀባ መልኩ እየተጓጓዙ እንደሆነም የውስጥ የመረጃ ምንጮቻችን መረጃውን አድርሰውናል። ክብሯን አድማጮች ለዚህ መረጃ ሰዓት ያስኩላችሁ። አሁናዊ ወቅታዊና ሀገራዊ የጉንባር የግንባር መረጃዎችም ይህን ይመስላሉ። ከሰዓታት በኋላ በሌሎች ወቅታዊ መረጃዎች እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ።